እችናት፣ የኛ እድሜ፣ ቻርጅ ላይ አድርጋችሁ ስልክ አትጠቀሙ። አትሰሙም። የኛ ልጆች ማሻላ፣ የጋዝና የእንትን ላይ እንትን ብላ ሰርታ ጨርዛ ለራሷ ሻይ ሙቋ እያሞገች ስልኩ ደግፋ እየጠቀመ አይሰሙ። ቻርጅ ላይ በአጠቃላይ አድርጋችሁ መኝታችሁ ላይ ቻርጀሩን ታቀፋችሁ የምትተኙ ልጆች አላችሁ። ሲነገራችሁ መቀኝነት ነው የሚመስላችሁ። ሲጀመር ዳሩ ምን ትሰማላችሁ? አጠገባችሁ ቻርጅ ብን ስልካችሁ ጥርቅም ብሎ ይዘጋ። ጋዝ ቦታ ኪችን ውስጥ ቻርጅ አታድርጉ። ለኪችኑ ውስጥ የሚገጠሙ ሾኬቶች እና የእናንተ ይሄ ገመዱ አንድ አይነት አይደለም። ሲጀመር ኪችን ውስጥ ቻርጅ የምን ሊያደርግ ነው የምሰኩት? ኪችን ምግብ ማብሰያ ቦታ ነው፣ ቻርጅ መሰኪያ ቦታ አይደለም። ክፍላችሁ ሰኩት። በቃ የተወሰነ ሰዓት ስልካችሁ ከእናንተ ቢርቅ አትሞቱም። ከመሞት መቆየት አይሻልም? እንግዲህ እራት በልታ ኪችኗን አቃጥባ ስሯን ጨራርሳ ለራሷ ሻይ ልትጠጣ ሙቁሃ ሙቃ ነው ይሄ ነገር የተፈጠረው የፈሰሰው አይታፈስም በቃ አንዴ ስትሞቱ በዚህ ልክ ነው የምትረሱት አሁንች ልጅ ስሟና እንትኗ ተረሱ አስክሬን ተባለች ሲነገራቸው አትሰሙ ታረጋለ ትላለች ሴትዮሽ ለምን ፍግም ማትል ምን አገባኝ ስለ ሴትዮሽ ሴትዮሽ በሀገሯ ነው ብትሞትም ሴት ጌታ መልሳችሁ ሁላ ደም ሲያፈላ አጋሰሶች፣ ሰው ሀገር ለምንድን ነው የምትቀሩት? አጠቃላይ እኛቾ ሲተኙ ምንም ሲሉ ስልካቸውና ቻርጀሩ እንደዚህ ነው ግሎ። እኔ ልንገርሽ በዚህ አጋጣሚ ስልክ ሲግል የምፈራለት ለኪያ ለትያ ዛርሴማ ነው። እግዚአብሔርን ስልኩ ግሎ እጅሽ እንደዚህ እንደዚህ ቃ እጁ እንደዚህ እንደዚህ ያቃጠለ እኔ ምልክቱ ላውጥቶብኛል የኪያ ስልክ አትጠቀሙ። ለተወሰነ ሰዓት ስልካችሁን ቻርጅ አድርጉት፣ ፉል ሲል አንሱት። አንደኛ። ሁለተኛ ነገር ደግሞ ጋዝ፣ ማታ ላይ ገላችሁን ከታጠባችሁና ሻይ የሚቀርባችሁ አትለኩሱት። በቃ እንደዘጋችሁት አይደለ፣ ሻዩ ይቅር በቃ፣ ቢርባችሁ እንኳን ተኙ። አንተናገራም ጎደኛ ምናምን ሁሉም ነገር ሁሉም አውቀዋል። በቃ ሰሃሩ ሁሉም ነገር ነው። እሺ እ እ የቤተሰቦቿን ስልክ ቁጥር ልትሰጪኝ ትችያለሽ? እኔ ሰጥሻለሁ። ያነሳ ነው። እንትኑን ያገባት ስሚ፣ ግን አሁን ለቤተሰቦቿ ደውለሽ ምንድነው የምትይው? ሰሚ ለቤትሰብ ላ ላ ላ ያለችሽን ሰምተሽ በቃ መደወል አያስፈልግም። ምንም ከማለች ነው እየተባለ ምንም ያወቅነው ነገር የለንም አለች። ኦሮምኛ የምችል ሰው አስደውሉና አውሽ እንጠይቅ። ሳሪ በቃ ከሰማችሁ ከሆቷ አለምን አንጠይቅም። እነዚህ እየዋሹ ከሆነ ይመስጋለ። ደህና ነሽ እና ሰላም ነው አለ። መሲ ይባላለሁ። ሰላም ነሽ አለ። ከዱባይ ነው የምደውልልሽ። ስለ እጅቱ ጉዳይ ልጠይቅሽ ነበረ። የደወለላችሁ ሰው አለ ከዱባይ ሰምታችሁ ነው? ሰምታችሁ ነው? አይ ትንሽ ችግር ደርሶባት ነው። ትንሽ ተቃጥላ ነው፣ ማለት ሞታለች። ቲኮ፣ እህቱ አይደለችም። እህቱ አይደለችም። ኧረ ተይ! ኧረ በሕግ አይ፣ አይደለም ትንሽዬ እንትን ደረጃ ዳልጧት ትንሽ አሟት ሆስፒታል ስለገባች ነው። እና ለዛ ነው ማሪ የደወልኩልሽ። አዎ፣ ደህና ናት፣ ችግር የለው። ደውልሻለሁ፣ እሺ፣ መልሽ። አልሰሙ ናቸው። ልክ እኔ ማርዶ ልነግራቸው የደወልኩ እያስመሰላችሁት ነው እንዴ፣ ጆሮአችሁ ይሰማል አይደል? ግን ሁላችሁም ገዝትም ታችም ያላችሁ የደወልነው ቤተሰቦቿ ሰምተዋል ስለተባለ ፕሮሰሱን ጨርሰዋል ወይ ብለን ለመጠየቅ ነው። አለመስማቷን አለመስማታቸውን ስንሰማ ደግሞ እኮ አልነገርናቸውም። እንዴ፣ እኔ ሀዘን እንዴት ነው ለቤተሰቧ ደውዬ በስልክ የምናገረው? እንዴ፣ የሚወራው ሌላ፣ የምታወሩት ሌላ። ልጅቷ አልሰሙም፣ ቤተሰቦቿ ያችኛዋ ሰምተዋል ሳሚ ነው አደር ስለ ዱባይ የሚመለከተው። ሳሚ ጋር ደውይለት እና ከሰማ ጠይቅ። ሳሚ ጋር ደውልልሽ አለው። ሳሚ ብቻ ግን አይደለም። አዎ፣ ግን ምናልባት እሱ ጋር ሊሰማ ስለሚችል ሲጠይቅ ይሁ ሙሉ ስማ ማለት እዚህ ከነገርናቸው ማ ከቲክታክ ፎቶ ሪ ያወጡታል። ልጅቷ እኮ እዚህ ቲክታክ ላይ የምትታወቅ ልጅ ሆና ስማ፣ የቲክቶክ ስማ ሳይሆን፣ ስማ ሙሉ ስማ የፖሎስም የላትም ጅቱናት ያለችው ጻፍ ይለኝ እሺ የጎረቤቷን አሁን ያወራኋት የነገርኳት አሁን የሰሙት ጎረቤት ማለት ነው። ጎረቤቶች ኦልሬዲ፣ እንደ እንትኑ እንዲነጋገሩ ነግሬያቸዋለሁ። ሲስተም ላይ ኦልሬዲ ተመዝግባለች። ያልገባኝ ግን ከየት አምጥተው ነው ነገ ትሄዳለህ። የመዘገባት ፓስፖርት ኢትዮጵያን ነው ማለት ነው። ማናስ መዘገባት ሲስተም ላይ ነው የተመዘገቡ ው ልክ የጎረቤት ስልክ ቁጥር ይሄ ሲስተም ላይ ከተመዘገበች እኮ ኢምባሲው ያውቃል ማለት እኮ ኮ ምባሲ ያውቃል። ምባሲ አውቆ ግን ምባሲ ቤተሰብ እየፈለገ ነበረ እንዴ ቤተሰብ እየፈለገ ነው ማለት ምን ማለት ነው? ፓስፖርቷ ላይ እኮ ለአደጋ ጊዜ ተጠሪ አለ። አድራሻ አላትኮይችልጅ እኮ ስልካቸ የለማ ስልካቸ አይሰራማ እዛላ የሚመዘ የዛኔ የተመዘገበው ፓስፖርት የዛኔ የተመዘገበው ኖርማሊ ዝም ብሎ ቁጥር ነው። ኦኬ ግን ደልዳላዋ ጨርሻለሁ እያለች ነው የምታስወራው። ደሞ ደላላዋ የታለች? ለምን የደላላዋን ቁጥር አሰጡ? ነው ደሞ ሷ ተቀበለችው ከሴትዮዋ እሷናል? አዎ ትክክል። ሀቢብቲ የደላላዋ ይኸውልሽ ስልኳ። ቢሰራ ቢሰራና ብታነሳው ራሱ የአንቺ ስልክ አታነሳውም። ያማ እንዴት ነው በየትኛው ህግ ነው ሴትዮዋ ልጅቷ ስትሞድ ለደላላው ታስረክበው ሬሳ፣ ሁሉም ነገር ከእቃዎቿ ነወሰደች። እሷናት ስታ ብሉ ሰአከደቱ አለች። ኦኬ መዚ የወንድ ወላ ሴትዮዋ መብት የላትም ለደላላዋ የመስጠት ወላ ደላላዋ መብት የላትም የመቀበል ዛት። ስለዚህ ሴትዮዋ ራሷ ጥፋተኛ ናታ እንዴ! ለኤምባሲ እንጂ እንዴት ለደላላ ታቀብላታለች? እሷ ደላላውም የሸፈነች ነው ለቤተሰባ ሳውቅ ያለው እያለች እየዋሸች ነው ያለችው። ደላላዋ ነው ነውም እዚህ ሀገር ደግሞ ጓሮ የለም። ካላስ እችናት የኛ እድሜ ቻርጅ ላይ ያድርጋችሁ ስልክ አትጠቀሙ፣ አትሰሙም። የኛ ልጆች ማሻላ።